ሰላም ነው። እንደት ነህ? ሰላም ነው። ሞቱማ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰዎች ስልክህን ሰጥተውኝ ነበር። አንዳንድ የቤት ኪራይ ምናምን፣ አንዳንድ ሳንቲም አስፈልጎ ነበር መሰለኝና እሱን እንዳቀብልህ ነበረ። ለምን ለምንድን ነበረ ያስፈልግህ አዲስ አበባ። እሺ። እና ያ ውል ውል አለ ውል። እሺ። ይሄ የቤት ኮንዶሚኒየም የሚከፈለው አለ አይደለ? በየአመቱ በቁጠባ እሺ። ኦኬ። ምን ያክል ነበር የሚያስፈልገው? አምስት እ እ አንድ አምስት ሺህ ነበረ። ኦኬ። አምስት ሺህ ምን ላይ ነው ያለው? ስራ ስራ ሄድና፣ ፖሊስ ነኝ

በል እንግዲህ እግዚአብሔርን አመስግን በደምብ። አሁን እግዚአብሔርን አመሰግናለሁ። እናንተም ደግሞ ተባረኩኝ። በጣም በጣም እኔ አላሰብኩም እግዚአብሔር እንደዚህ እንኳን ደስ አለ ሞ ትልቅ ስራ እየሰራ ነው ደግሞ አገልጋይ ነህ እግዚአብሔር ያንን ነገር አይቶ ደግሞ ተናግሮሃል ከጥንት ጀምሮ እኔ ምስክር ነኝ እና ተባረክ እንግዲህ የዘገየሁት እንግዲህ ያው ደብል ለማድረግ ነው የዘገየ ነው ምስክር ይሄ ከጋብስ የተበረከተልህ ባርኮት ነው። ተባረክልኝ እንግዲህ አስር ሺህ ብር ነው። እንግዲህ ያው ደርሷል። አንተ ወደዚህ መጣ አዲስ አበባ ወይስ እዛው ነው? ይኸው አዲስ አበባ ልደርስ ነው። የመኪና ድምፅ ቧቧ ሲ ሲኖትራሲ ትልቁ ረዥሙ አለ እሱ ነው ገጭ ገጭ የሚለው እና አዲስ አበባ ልገባ ነው። ስለዚህ አሁን ከጎንደር ተነስተህ እዚህ ስንት ቀን ሊፈጅብህ ነው ማለት ነው? አንድ ሳምንት ፈጀብህ? አንድ ሳምንት። በጣም ተባረኩ። በጣም በጣም እ ሞት በጣም እኔ ደስ እንዳለኝ እንዳለኝም እናንተ በቃ ዘላለም ደስ ይበላቸው። አሜን አሜን። ተባረከሽ። እንግዲህ ተመልካቾቻችን አሁን ደግሞ ያው ጎንደር ነው የሚገኘው እዚህ ቤት አግኝቶ ያንን ቤት ለመክፈል አምስት ሺ ብር ተቸግር ያለው ክፈሉልኝ ብሎ ደውሎልን ነበረ እንደውም የመጨረሻ የጻፈው ቴክስት አረ በናት በናት ክፈልልኝ የሚል ነበረ። እንግዲህ እግዚአብሔር ረድቶን ከፍለንለታል። አምስት ሺህ ነበር የጠየቀው አስር ሺህ ብር አድርገን ከፍለንለታል ማለት ነው። እግዚአብሔር ይባርከው፣ እግዚአብሔር ይጠብቀው፣ ደግሞ ቤቱንም ይባርክለት እንላለን። አብራችሁ ሁል ጊዜ ከጋብስ ጋር የምትቆሙ የጋብስ ቤተሰቦች እግዚአብሔር ይባርካችሁ። በጣም በጣት የሚቆጠሩ ጥቂት ሰዎች ናቸው ከጎናችን እየቆሙ እነዚህ ሁሉ ስራዎች የምንሰራው ሌሎቻችሁም አብራችሁ እንድትቆሙ ይህን የከበረ ጥሪ እናቀርብላችኋለን። አብራችሁም አገልግል የምትፈልጉ ከስክሪኑ በታች በምታዩት የስልክ አድራሻ እና የባንክ አካውንት አብራችሁ እንድትቆሙ የከበረ ጥሪ እናቀርብላችኋለን። እንግዲህ ዛሬ ሰርፕራይዙን አብሮን የሰራው ደግሞ ካሜራ ማናችን አቤል ነው፣ እና ከካሜራ ማንነት እና ከኤዲተርነት ወደ ሰርፕራይዝ አድራጊነት መጥቷል። ጌታ ይባርካችሁ። ተባረኩሻለ